ሰላም ቤተሰብ፣ እንዴት ናችሁ? ወደ ሚዲያችን ተመልሰናል። እንደ እግዚአብሔር ፍቃድ ከዚህ በኋላ ይቀጥላል ብለን የምናስብ እንግዲህ፣ ዛሬ የምንቀጥለው ቀጥለው በባለፉት አቁመንበት ከነበረው ነው። እንደምታስታውሱት በባለፈው እውን ቅኔ ከባድ ነውን በሚል ርዕስ ሰስ ነገር ተወያይተናል። ዛሬም እንግዲህ በዚያ ነው የምንቀጥለው በባለፉት እንግዲህ ገና ጀማሪ ተማሪ ቅኔን ሀብ ብሎ የሚጀምር ተማሪ እንዴት አድርጎ መቆጠር ይችላል፣ እንዴት አድርጎ ነው የሚያመጣው የሚለውን እንዲህ በተወሰነ በከፊል ለማየት ሞክረናል። ዛሬ ደግሞ የምንቀጥለው ያንን ቅኔ የሰጠኋቸው አንድ ምሳሌ የነበረ አኮኑ የሚል ነገር ያለበት ዛሬ ደግሞ አኮኑን ስተን እንዴት እናመጣለን በሚለው ከዚያ ሲያኛው አኮኑን ስተን ያመጣ ነውን ጉባኤ ቃና በቃ ሰልጠነ ስንል አሁን ዛም ብን ነገር ወደ ዛም ቀይረዋለን ብለን ያቺኛ ይሱን ጉባኤ ቀና ዚያው እንዴት እንደምትሰፋ ማስፋት እንደሚቻል አሳያቸዋለሁ ማለት ነው። ወደ ጉባኤ ቀናው ከመሄዳችን በፊት ግን ብዙ ኮሜንት በየግላችሁ በየግልም በምንም ሰት ኮሜንት የሚቀርብና የሚያርቅ ማለት ምንድነው ማቅረብና ማራቅ ምንድነው ብላችሁ የጠየቃችሁ ነው ሰዎች አላችሁ። እንግዲህ ይህን ስለዚህ ባለፉትም ቪዲዮም በመጀመሪያ በክፍል አንድ ለማሳየት ሞክር ያለው በተወሰነ ደረጃ ዛሬም፣ እንግዲህ በስፋት አሳያቸዋለሁ፣ ተከታተሉ። ማቅረብና ማራቅ የሚለው በምን ይመስላል መስላችሁ? ወደ አማርኛ ስናመጣ ወይ ደግሞ በምናውቀው ስንተረጉመው ባህሪያችን የሆነና ባህሪያችን ያልሆነ ማለት ነው። ባህሪያችን የሆነና ባህሪያችን ያልሆነ የአንድ ሰው ባህሪው ምንድን ነው ብለን ካጠናም በኋላ ባህሪው ያልሆነውስ ምንድን ነው ብለን ካጠናም በኋላ ባህሪ የሆነውን ማቅረብ እንለዋለን። ይቀርበዋል እንላለን፣ ባህሪው የሆነው ማለት ነው። ባህሪው ያልሆነው ደግሞ ይርቀዋል እንላለን። ለምሳሌ የኔን ባህሪ ልንገራችሁ ብዬ ባስብ፣ እኔ እማራለሁ፣ አስተምራለሁ፣ ሰው አከብራለሁ። ይሄ ባህሪዬ ነው ብዬ ነገሯችሁ፣ ይሄ የመንበር ወርቅ ባህሪ ነው ብትላችሁ ትነገሩ ቀጥሎ ደግሞ ባህሪ ያልሆነ ደግሞ አልሰርቅም፣ አልዋሽም፣ ክፋት አልወድም፣ ሰው አልሳደብም ብዬ ብነግራችሁ ይሄ ደግሞ ባህሪ አይደለም ማለት ነው። አደለም። ስለዚህ ባህሬ አይደለም ያልኋችሁ ይርቀኛል ይባላል። ባህሬ ነው ያልኋችሁ ይቀርበኛል ይባላል። ስለዚህ የገሌ ይሄ ይቀርበዋል እንዲ ትባል ተሰማችሁ። ይሄ ይገልጸዋል እሱን ባህሪው ነው እንደማለት ነው። ለምሳሌ አሁን ዛሬ ስንት ቀን ነው? ሃያ ዘጠኝ ቀን ነውና በባለ እግዚአብሔር ብንቆጥር ቅኔ በባለ እግዚአብሔር ብንቆጥር፣ በባለ ወልድ አሁን የእግዚአብሔር ዛሬ በስጋ መወለዱ በስጋ መገለጡ ያስነግርለታል ማለት። ለቅን የሚያስነግረው በስጋ መገለጡ በስጋ መወለዱ ስጋ መልበሱ ግዝፍና፣ ግዝፍና ማለት ረቂቅ የነበረው አምላክ በስጋ ሲገለጽ ሰው ሲሆን ግዙፍ ሆነ። ግዝፍና ማለት ይሄ ነው። ስለዚህ ግዝፍና ይቀርበዋል። ምንድነው ታይቷል ማለት ነው። ስጋ ይቀርበዋል። ምንድነው ስጋ ለብሷል ማለት ነው። ከዛ ግዝፍ ሁነታ እጅ ማለት እርቃይ ወይ ደግሞ ረቂቅነቱ አይገልጸውም መሆን አይደለም። እግዚአብሔር አሁን ዛሬ በባለ እግዚአብሔር ስትነገር ረቂቅነቱን የእግዚአብሔር ባህሪ እንዳይደለን የምንቆጥረው በስጋ ተገለጸ ነው። ስለዚህ ርቀት የአምላካችን ባህሪ አይደለም በዛሬው ስናየው ስለዚህ ርቀት ይርቀዋል ማለት ነው አሁን ነገ ስንት ቀን ነው ሰላሳ ቀን ነው ሰላሳ ቀን ማርቆስ ይውላላ አሁን ማርቆስ መቆረጡ ተቆርጧል እንዳለን ተጋድሏል አምኗል አስተምሯል ሰብኳል እንለዋለን ይሄ ስራው ምንድን ነው ይቀርበዋል ምንደሉ ማለት ነው ይሄ ይቀርበዋል ማለት እንዲያድርጓል እንደ ማለት ነው ይህን ሰርተዋል ይሄ ገልጸዋል ማለት ነው ከዛ ውጭ ደግሞ አልተጠራጠርም በአምላኩ ኑፋቄ ማለት ነው አልካድ አምላኩን ካይድ ማለት ነው። ስለዚህ እነዚህ ደግሞ ይርቁታል። ምንድን አላረገውም ማለት ነው። በተቃራኒው ማቅረብና ማራቅ በዚህ ልክቡት ተግባባን አይደለው አሁን ፕላስ ቱዛት ደግሞ ሲቀጥል በቦታ ማረቅና መቅረብ አለ። በቦታ ለምሳሌ እኔ ወደ ቤተ ክርስቲያን እመር ከሆነ ቤተ ክርስቲያኗ ለእኔ ትቀርበኛለች። በዲስታንስ ስናየው ማለት ባለንበት ምንድነው፣ ባለንበት ቦታ ርቀት ስናየው ወደ ቤተ ክርስቲያን ትርፉ ቤተ ክርስቲያን እየቀረበ ትመጣለች። ከቤተ ክርስቲያን ወደ ሌላ ቦታ ትር ደግሞ ቤተ ክርስቲያን ትርቀኛለች። በዚህ ልክ ነው የምታወት ከቦታ አንጻርና ካላቸው ግንኙነት አንጻር። ከዛ ውጭ ደግሞ አሁን ትልቁ ጥያቄያችሁ እናንተ በቅኔ ሲሆን እንዴት ነው ራቀ ቀረበ የምንለውን ያላችሁኝ እሱ በቅኔ ሲሆን ደግሞ ያንን ሰው የምንገልጽበት አካል የምንሰጠውን የምናዛርፈውን ባህሪ እናየዋለን። ለምሳሌ አሁን ዛሬ እግዚአብሔር እንግዲህ ርቀት ወይ ደግሞ ረቂቅ መሆን ይርቀዋል ብለናል አይደለ? ከዛ ምን ሲል ነው ራቀው የምንል የሚለውን ስታው ደግሞ ግሱ የተገለጸበት እግዚአብሔር የተገለጸበት ግስ ከባህሪው ጋር፣ ከዛኛው ባህሪ ጋር፣ ለምሳሌ ርቀት አንድ ባህሪ ነው አይደለ? ስለዚህ ከርቃቄው ባህሪው ጋር የሚመጣጥን ተሆነ አወንታ ወይ እንታለው ያ ግስ ያቀርባል ማለት ነው። ግሱ አቀረበ እንለዋለን ማለት ነው። ዝምድናው ግን እንት የሚል ተሆነ የማይገናኙ ተሆነ አራቀ እንለዋለን ማለት ነው። እግዚአብሔር ትምህርት ግዝፍናን ተማረ የሚል ቅኔ ብንቆጥር ይብን ቆጥር ተማረ የሚለው አንቀጽ እኛ እስከምናውቀው ድረስ ፖዘቲቭ ሪሌሽን ነው አይደል? ያለው ፖዚቲቭ ነው። ከባለቤቱ ጋራ የሚያቀር ነው ነገር የለም። ስለዚህ ይሄ ያቀርባል ማለት ነው ያንቀጽ እግዚአብሔር ሰውዬ እግዚአብሔር ይሄ ሚስቱ እርቀት ከዚች ጋር ተጣላ ብልስ ተጣላ የሚለው አንቀጽ ፖዚሽኑ ኔጌቲቭ ሪሌሽን ያለው ማለት አዎንታዊ ነው አሉታዊ እንትን ነው ያለው። ስለዚህ አሉታዊ ነው እንዲያከደው ያርቃል ማለት ነው። ስለዚህ ሰውዬ እግዚአብሔር ይሄ ሚስቱ እርቀት ከዚች ጋር ተጣላ በየነገራችሁ፣ እርቀት አትገልጸውም፣ ባህሪው አይደለችም ማለት ነው ግን ተማሪ እግዚአብሔር ይሄ ትምህርት ግዝፍናን ተማረ ብላችሁ ተማረ የሚለው አንቀጽ ፖዘቲቭ ሪሌሽን ወይ ደግሞ ከሰውየው ጋር ያለው ዝምድና አውንታዊ ስለሆነ ያቀርባልን ለዋልን ማለት ነው። ያቀርባልን ያርቃልን። በዚህ ልክ ልክሉኝ። አሁን ደግሞ ካልገባችሁ ችግር የለውም ጻፉልኝ። የለጠ ደግሞ እንትን ለማድረግ ሞክራለሁ። ማለት ሞክራለሁ በግል ቢሆን ጠይቆ ችግር የለው። የዛሬው ግን ይህን አሁን በዚህ ልክ ነው ብታይ ልኝ ደስ ይለኛል። ማቅረብ ማራቅ ከሚለው አንጻር ማለት ነው። እንጨምርበታለን፣ ችግር የለውም ግን ና አሁን ቀጥታ ወደ ጉባኤ ቀናችን ንድ ይህን ወደ ጉባኤ ቀናችን ስንድ እንግዲህ ደግሞ የመጀመሪያ ጉባኤ ቀና፣ አሁን እንግዲህ ለጀማሪዎች ያመጣሁላችሁ ይህን ነው። አንቅታ ኮኑ ነበር። አሁን ደግሞ ታላኮኑ እንዴት እናመጣዋለን? ይችን ቅኔ ግን ልብ በሉ። አሁን እዛ አምላኪ አርግናት እናያታለን። ማስፋት እንትለምዱ ነው ዋና ቦታ ጌታችን ዛሬ ማስፋፋት ነው። ዛምላኪ ቢበዙ ስራ ልና ያላችሁ እንቀጥላለን እስከ መወድስ በዚች ጉባኤ ቀና እስከ መወድስ እንቆጥርበታለን። እንዴት እንደሚሰፋ እንዲገባችሁ ማለት ነው። አሁን እግዚአብሔር ላይክ ዘስቡር ለእግረ ሚካኤል ርቀት ዘይንበለ ስጋ ይበላ ምግበ ተወልዶ በበሶሊያና እለት አለ። እግዚአብሔር ላይክ ዘስቡር ለእግረ ሚካኤል ርቀት ዘይን በለ ስጋ ይበላ ምግብ ተወልዶ በበሶሊያና እለት አለ። እንግዲህ ፍቹ ምን መስላችሁ? እግዚአብሔር ላይክ ዘስቡር ለእግረ ሚካኤል ርቀት አለ። ለእግረ ሚካኤል የአካል ሚካኤል እግር ርቀት እግሩ ርቀትን የተሰበረ የሆነ ዘስቡር ያለው ማለት ነው። ተማሪ እግዚአብሔር፣ ይሄ እንግዲህ እግሩ ርቀት የሚካኤል እግር ርቀት እግሩ ርቀት የመጓዣ ሚካኤል እግሩ እርቀት ይህንን የተሰበረ የሆነ ተማሪ ሚካኤል ይሄ አለ። ዘይን በለ ስጋ ይበላ ምግበ ተወልዶ በሶሊያና አለት ምግብ ተወልዶን ያለ ስጋ አልበላም በየእለቱ ሶሊያና በየእለቱ ሶሊያና ምግብ ተወልዶን ያለ ስጋ አልበላም ይላል። እንግዲህ ልብ በሉ እንዴት አድርጌ እንደመጣው ተመልከቱ። እንዴት እንደሚቆጠር አንቀል ታገብሳችኋል ብዬ አስባለሁ። ደግሞም ደግምላችኋለሁ፣ ችግር የለውም። ንገሩኝ። አሁን ይህንን ስናየው እንግዲህ እግዚአብሔር ላይክ ላይክ ያለው ተማሪ ማለት ነው። እግዚአብሔር እግዚአብሔር ዘስውር ያለው የተሰበረ የሆነ ያለ ነው። ለእግረ ሚካኤል ያለው የሚካኤል እግር ርቀት ማለት እንግዲህ ረቂቅ መሆን ማለት ነው። መላእክቶች ረቂቅ ናቸው። ለሰው አይታዩም አይደለም አይከሰቱም አይደለም፣ በስጋ አይገለጹም፣ ስጋ አይለበሱም። ስለዚህ ረቂቅ ማለት ስጋ ያለበሰ እንደማለት ነው። ስለዚህ እንግዲህ ልብ በሉ የሚካኤል እግር አለ ሲፈታ ይህን የተሰበረ። አሁን እግር ሲሰበር መሰበር የሚለው አንቀጽ በራሱ ስናየው እንዲሁ ምን አይነት ኔጌቲቭ ነው ወይ ደግሞ አሉታዊ ነው አዎንታዊ ሚኒንግ ነው ያለው ስናየው፣ አሉታዊ ነው አይደለም? መሰበር ጥሩ አይደለም። ስለዚህ ሊርቀው ነው ማለት ነው። እንግዲህ እግሩ ርቀትን የተሰበረ ሲል ልብ በሉ፣ እግሩ ርቀት የሚካኤል ርቀት ማለት በሚካኤል ላይ ያለ በቅዱስ ሚካኤል ላይ ያለው ባህሪው ማለት ነው። ቅዱስ ሚካኤል ረቂቅ ነው፣ ሁሌም ቢሆን አይታይም፣ ስጋ አይለብስም። ስለዚህ በቅዱስ ሚካኤል ላይ ያለ የሆነ ርቀት ረቂቅ መሆን ይህ ረቂቅ መሆን ረቂቅ መሆን የተሰበረ አያችሁት። ውስታወት ለሰሞች እግር የለውም። እግሩን የተሰበረ ተማሪ ያስኳላ ተማሪ እግሩን የተሰበረ ያስኳላ ተማሪ ከስጋ ውጭ አልበላም፣ እንዲጠገን ተብሎ ፈየል በግብ ላይ እየተባለ ስጋ በመገባል ያንን ለመናገር ነው። ለሰሙ ለወርቁ ደግሞ የሚካኤል ርቀት ማለት አሁን ልብ በሉ የኔ አባት አሁን አበባው ነው እና የአበባው ልጅ ሲባል የእኔ አባቴ ነው ማለት ነው። ልምድና አለን ማለት ነው። ኔ አባቴ የእሱ ነኝ እንደ ማለት ነው። አሁንም የሚካኤል ርቀት ማለት በሚካኤል ላይ አሁን የአበባው መንበረ ወርቅ ብባል የአበባው መንበረ ወርቅ ብባል አበባው የወለደው ማለት ነው። መንበረ ወርቅ ማለት ነው። አሁን ደግሞ የሚካኤል ርቀት ማለት በሚካኤል ላይ ሚካኤል የተጎናጸፈው ሚካኤል የሚገልጸው ማለት ነው። የሚካኤል ባህሪ የሆነ ማለት ነው። ምንድን ርቀት ርቀትን የተሰበረ ሲላችሁ ምን ማለት ነው? ርቀት የራቀው ማለት ነው። ተሰበረ የሚለው አንቀጽ ያርቃል። ስለዚህ ርቀትን የተሰበረ የሆነ ማን ተማሪ? ሚካኤል ማን ተማሪ? እግዚአብሔር እግዚአብሔር። እንግዲህ ልብበሉ ርቀትን የተሰበረ እግዚአብሔር ማለት አሁን በዚህ ሰዓት ዛሬ በባለ እግዚአብሔር ርቀት አይገለጽም በእግዚአብሔር ስለዚህ በርቀት ርቀትን የማይገልጸው የሆነ እግዚአብሔር ከርቀት የራቀው ማለት ነው። ርቀት የራቀው እግዚአብሔር ይሄ አለ ያለ ስጋ ተወልዶን አልበላም ማለት ያለ ስጋ ተወልዶን ያለ ስጋ አልበላም ማለት በተወልዶ ስጋን ያዘ ማለት ነው። አያችሁ አይደል? ያለ ስጋ ማለት ያለ የሚለው እንግዲህ እንትን ብሎ ነው። በስጋ ነው የሚበላው ማለት ነው በግልጽ ስንናገር። ስለዚህ ተወልዶን በስጋ ለሰው ለሰው የሚያሳየን ሆነ ከማን ከማርያም ሶሊያን ማለት ማርያም ናት። ከማርያም ስጋ ለብሶ የሚያሳጅን ሆነ ማን እግዚአብሔር ማለት ነው። ይህን ይመስላል። ምናልባት አሁን ርቃቄ እዚህ ማቅረብ ማራቅ ላይ ውስጠ ዝና ሰብነ ወርቅ ቅኔ ይለያያሉ ትንሽ ያው ሰብነ ወርቆች ይሄን ያህል ጠንቅቀው ማለት ይሄ ያርቃል ይሄ እንዲህ ክሪቲካል ግብተው ማለት ክሪቲካል ማለት ጠንቅቀው ማለት ነው ይህንን አንቀጽ እንደዚህ ብሎ እንትን አይሉም አያርቁትም። አቅርባ ብዙ ጊዜ ያርቃሉ ያቅርባሉ። በቃ ይህን ያህል ማቅረብ ማራቅ ላይ ይህን ያህል ብዙም እንትን አይሉም። እኛ ደግሞ በማለት የውስጠ ዘቅኔ ማለት ነው። እኛ ደግሞ በማራቅ ጊዜ አንቀጿ ምን ነው የምትል? ምን አይነት ሪሌሽን አላት ብለን እንትን የምንል ስለዚህ፣ አሁን አሁን ምናልባት አላቅም ግን ስ የሆነ መምህርም ስላሉ የምታውቁን ደግሞ ካላችሁ እንትን ማለት ይቻላል። የተሰበረ የሆነ የሚለው ያርቅ ያቅርበው ሰምና ወርቅ እንጃ። በእኛ ግን ያርቃል። ሳስበው ግን ሰምና ወርቆች ይህን ያህል የሚያርቁት አይመስለኝም። በእኛ ግን በእኛ ርቃቄ ግን ስናራቅቅ የተሰበረ የሚለው ዝምድናቸው ከሰውው ጋራ ማይገዳለጥ ስለሆነ አርቀን የምናደርገው በመሰረቱ እንዲህ እንዲ ካመጣሁት ላይ ቀር ሰምና ወርቅና ውስጠ ዘጋ የተወሰነ ኢንተንሲቭ ጥጥሎያቸዋለሁኝ። የዋሸራ ቅኔ ይህ አሁን ርሱ የዋሸራ ቅኔ ምናምን ስለምንውለው መስል የዋሸራ ቅኔ ብቻ ብላችሁ ታውቁታላችሁ። የዋሸራ ቅኔ ማለት ራሱን የቻለ ቅኔ ማለት አይደለም። የውስጥ ዘ ታይፕ ነው፣ የውስጥ ዘ ቅኔ አይነት ነው እንጂ ከውስጥ ዘ ቅኔዎች አንዱ የሚሰጥበት ቦታ ነው የዋሸራ ቅኔ ማለት እንጂ ስፔሲፊካሊ ሰብና ወርቅ እንደማለት የሆነ አንድ ኮርስ ሆኖ የዋሸራ ቅኔ ማለት አይደለም። ይህል በበሉልኝ የዋሸራ ቅኔ ማለት ውስጥ ዘ ቅኔ ነው ቦታውን ዋሸራ ማለት ሰብና ወርቅ ማለት እንደዚህ ሆኖና ብዙ ጊዜ ሰብና ወርቅና ውስጠዘ ይለያያሉ። አዎ ልዩነት አላቸው። ግን ደግሞ ከማወቅ ደግሞ ለመታወቅ የሚገድበው አይመስለኝም። አሁን ብዙዎቻችሁ ሰብና ወርቁ ነው ልን እንደሆነ ትሉኛላችሁ። በግል እየመጣችሁ እንዲሁ ነው ማስረዳት ደስ ይለኛል። ግን ሰብና ወርቁ ቢሆኑ ኑሮ ትሉኛ አላችሁ። እኔ ደግሞ እንኳን ውስጠዘው ሁሉ እንትን ማለት ሁሉም ባለበት ደስ ይለዋል ትንሽ ልዩነት አለ ትንሽ ንሽ ልዩነት አለ ምን ላይ ርቃቄ ላይ ምን ላይ ብልሽት ላይ ግን የቅኔው መጣጡ ግን አንድ ነው ቅኔ ሁኔታው ምናምን አንድ ነው ግን ስታራቅ ርቃቄ ሲባል አሁን ትንሽ ለየት ይላል በርቃቄ ምናምን የምናመጣው ቅኔ አይነት አይፋ አይሆን በውስጥ ተይ የተለመደ በሰምና ወርቅ ብዙም ያልተለመደ ለምሳሌ ሰምና ወርቅ አማርኛ ቅኔ አዲስ ቅኔ እንትን ይላሉ። መቆጠር ላይ በጣም ጎበዞች ናቸው ማለት በሌላ ነገር ጅለናቸው እያልኩኝ አይደለም። ግን አማርኛ ቅኔ በጣም ያተኩራሉ። እኛ ደግሞ ሰው በጣም ሲሰለጥን ደህና ሲሆን ከአማርኛ ይልቅ ወደ ታሪክ ቅኔ ያመጣል። እነሱ ደግሞ ታሪክ ቅኔ ብዙም አያዘው እንትን አይሉም፣ ያመጣሉ ግን ብዙም ያው ብዙም እንትን አይሉትም፣ አይደፍሩትም። እኛም አማርኛውን ደግሞ ስልጠን ሲል የሆነ ሰው አማርኛው ላይ ብዙም አያተኩርም፣ በአብዛኛው ወደ እንትን ይገባል፣ ውስጥ ዘቅኔ ማለት ነው። ከዛ ውጭ ደግሞ ርቃ ይለያያል ርቃቄው ውስጠ ዘቅኔ ከባድ ነው። እንዲያውም ንታሪድ እኔ ንታሪድ ለመናገር የጥፍር ታክል አቅም የለኝም። እውነት ለመናገር ኢንታሪድ እንደዚህ ናቸው ብዬ ኢንታሪድም ጎዝ ናቸው ብዬ እንት ናቸው ብዬ ለመናገር አቅም የለኝም፣ የጥፍር ታክል አቅም የለኝም። ይህን ያዙልኝ። ግን ሲናገሩ ምናሉ ሚዲያ ቀርበው ውስጠ ሰዎች አሉ፣ ሲያራቅቁ ትብስስ አድርገው የሚተውት ነገር አለ አሉ። እና ይሄ ስህተት ነው። እንዲያውም አንድ ባንድ ታየ ነው የእያንዳንዱ ቃል ርቃቄ ያላስ የውስጥ ዝቅኔ ነው። የሰምና በአንድነት የሚያጃምሉት አለ። እንዲሁም እንትረ እዚህ ጋር ምን ለማለት እንደፈለጉ ያው በእርግጥ አንዱ የውስጥ ዘመምር አምታችሁ አሁን የኛ የዋሸራውን መምህር ተረክብ አይነት ሁሉን አመታችሁም ተናገሩ። ሲናገሩ ስለ ቅኔ ብትሉ የእነሱ ቅኔ እኮ እንደዚህ ነው ብለው ያጠጡላቸዋል። ውስጥ ዘነው እኮ ምናምን ይላቸዋል። ይሄ የተለመደ ነው። ግን ብዙዎቻቸው ያችን ቃል ሰምታችሁ ብዙ ጥያቄ ያቀርብልኛል። ይችል ተወሳሳጋችሁ ትታላችሁ ምናምን ትዝ እንዲያውም እውነት ለመናገር እርቃ የካየን አንድ ባንድ ቃል በቃል ምናረቅ ጥኛና እኛ ስላችሁ የውስጥ ዝቅኔ ነው የሚያረቃችሁ። አንድ ባንድ ለየቃሉ የየቃሉ ሁሉ ይቺ ታርቃል ይቺ ታርቅ ብሎ አንድ ባንድ ምሳሌ የነሱ በጅምላ ዝም ብለው ዝም ብለው እንት ምንም ነገር አላችሁ። እንዲያውም እውነት ለመናገር ተፈልገ እና እንት ያሬድ እንደዚያ ብለዋል። ብዙዎቻችሁም ጠይቃችሁኛል። ይሄ እንት ነው ስህተት ነው

ሰፍና ደካማ ጎን የለው ሞይ አለው ከኛ የሚልይበት ደስ የሚል ነገር አለው። ግን ሁሉንም አውቀ መገኘት በጣም ትልቅ ነገር ነው። ፕላስ ቱ ደግሞ ቅን ያመጣጡን ሰልጥናችሁ በኋላ አንተን ስትሉ ነገር በቃ የሚያስቸግር ነገር ሊኖር ይችላል እንጂ የሚለይበት ነገር የለም። ሰብና ወርቅ እና ከዛ አንጻር ነው። አሁን ስቡር ያለው በእኛ ያርቃል በእነሱ ግን ያቅረባል ይመስለኛል። ግን ይመስለኛል ፕላስ ደግሞ ከዚህ ቅኒ ላይ አሁን

ትንሽ ነው ያው ልዩነቱ። ያው ግን እዚህ ጋር ምግበ ተወልዱ ያለው አሁን እነሱ አይቀበሏችሁ ውስጥ ሰብና ወርቆች አይቀበሉም። ምግበ ተወልዱ አምስት ነው። እኛ አምስት ወዳቂ ሶስትም አራትም አምስትም እናደርጋለን። እነሱ ግን ሶስት ሶስት ብቻ የሚያደርጓት ይቻ አርግ ላይ እንለያያለን። ላይኛው ቤት ላይ ችግር የለባቸውም። ታችኛው ሁለተኛው ቤት ላይ ግን ይቀየላል። ና እንደ ይሄ ቅኔ ኮሰብሮ አለ ትሎት ትችላላችሁ። ምናልባት በሰብና ወርቅ ያላችሁ ሰዎች ግን አልሰበርም ግ እኛ ሶስት አራት አምስት እናደርጋለን ማለት ነው። እና በዛባቸው በዚህ ልክ ነው እንግዲህና ቅኔው ይህን ይመስላል። ከዛ ይችን ጉባኤ ቃና እንግዲህ ነገራችኋት በደምብ እንያያችሁ ስታወጡ ኑራችሁና ዛምላኬ ተቀበላችሁ። ዛምላኬ ስትቀበሉ ወደ ዛምላኬ ለመቀየር ምን ያስፈልጋችኋል? ማስፋፋት ያስፈልጋችኋል። ይሄ ቅኔ ትልቁ ፓርት ነው። ቅኔ አማርኛ ከተከላችሁ በኋላ የቅኔው ውስጥ ገባችኋል። አማርኛ ተከላችሁ ማለት ያሰባችሁት አማርኛ የማይታረምባችሁ ከሆነ ቅኔው ገብታችኋል ማለት ነው። በውስጥ አንድ ነው፣ ማጠጡ ችግር የለው እና ይህን ቅኔ ግን ዛም ላይ ስትቀበሉ ያስቸግራቸዋል። እንደዚህ ነበር ሆኜ ጉባኤ ቃና። እውነት በምን አቅሜ ነው? ደግሞ አሁን ወደ ይችን ጉባኤ ቃና ወደ ዛም ላይ እናስፋስ ብንል እንዴት እናስፋሳለን? የምናስፋት ይችን ነው። አሁን ይችን ቅኔ ያዙልኝ እስከ ሞድስ ንባታለን። ማስፋት እንዴት እንደሆነ ስለ ማስፋት ልንገራችሁ። እንግዲህ ክፍል ሶስት እንቀጥላለን። ክፍል ሁለት ግን በዚህ በማስፋት ልንገራችሁ። አሁን ይህን ያህል ቆጥረን ነው እንትን ምንልና እግዚአብሔር ላይክ ያላል አይደለ፣ ተማሪ እግዚአብሔር ይህ የሚለውን ለማስፋት ብያቸዋለሁ። ከሰነበተም ለማስፋት ምናልባት ስለ እንትን ክፍል አንድ ክፍል ሁለት እ ለቅቁስኛለ አምስት ሺህ ምናምን ቪዲዮ ያገኘ ቪዲዮ አለ ያንንም ህይወት ያይጠቅማቸዋል ከዛ በመለስ ግን ዛሬ አሁን ስታሰፉ ቅኔ ቅኔ ውስጥ ያመጣችሁትን ሰው ግለጹት በደንብ ስለ ሰውየው ባህሪ ስትናገሩ አንድ ቤት ይዝላቸዋል ሲደመር ቦታ ውስጥ ያደረግበትን ቦታ ያን ድርጊት የሚፈጽምበትን ቦታ ስትናገሩ ያሰፋላቸዋል? ሲደመር በምን ምክንያት እንዳደረገው ስትናገሩ ያሰፋላቸው ሞዲስ ይደርሳል ማለት ነው አሁን ለምሳሌ እንግዲህ እግዚአብሔር ላይክ ዘ ስቡር ለእግረ ሚካኤል ርቀት አለ። አሁን እግር እግር ሚካኤል የሚል አለ አደለ? አሁን እግር በምን ይገለጻል? እግር የሚገልጸው ቋንቋ የለም? እግር ለምን ያገለግላል? መሄጃ ነው አደለ? ስለዚህ መሄጃ የሆነ እግር ርቀት አያችሁት? የጉዞ ገብርኤል መጓዣ የሆነ እግር የሚካኤል እግር ርቀት የሰው ሚካኤል እግር ርቀት እግር ርቀት ነው። የሰበረ የሆነ እግዚአብሔር ተማሪ ወይ ደግሞ ኳስ መጫወትን የሚያዘወትር የሆነ ብዬ ሰውዬውን ይህን እግዚአብሔር ተማሪ የሚለውን በደንብ ስገልጸው ሶስት አራት ቤተሰብ ልኝ ይሄዳል፣ ያሰፋልኛል ማለት ነው። ማስፋትም እንደዚህ ነው። አሁን ማስፋው ምን እንደዚህ ነው። እንግዲህ ልብ በሉ እግዚአብሔር ላይክ ዘስቡር ዘስቡር እግር ርቀት አልኩኝ፣ ዛም ላይ ሄድኩኝ። እንግዲህ ይችን ጉባኤ ቃ ነው። እዛም ላይ ሄዶ የሚቀይራት እግዚአብሔር ላይክ ዘስቡር እግር ርቀት ምህዋር፣ በመልእልቲሃ ግዝፍና ተውኔት ዘይን በለ ስጋ የበላ ምግብ ተወልዶ በበሶሊያና እለት አልኳስ አሁን ልብ ነው ያቺን እዚህ ያስፋት። እንግዲህ ስታሰፉ ሶስት አማራጭ ሶስት አይሆን ብዙ አማራጭ ነው ያለው። አንድም ሰው ያንን ምስ ለምናወራለት አካል የሆነ ስም ስናገኝ ያንን ስም በደንብ መግለጽ ሰብና ወርቁን ጠብቀን ርቀውን ጠብቀን በደንብ መግለጽ ስናደርግ ብዙ ቤት ይልላል። ወይ ደግሞ ያ ድርጊት ያ ሰው የፈጸመበት ምክንያት አሁን ለምሳሌ ተማሪው እግሩን የተሰበረ የሆነ ተማሪ ይሄ ምንድን ምን አደረገ? ስጋ ተመገበ የሚል ነው ዋናው አደለ። ስለዚህ ተማሪው እግሩን የተሰበረ መቼ ነው ብለን ስናስብ ኳስ ይጫዋት ሊሆን ይችላል። መቼም አብዛኛው ተማሪ የሚሰበር ተማሪ ምላችሁ ያስኳላውን ነው፣ የቄሱን አይደለም። የቄስ ተማሪ እግሩን የመሰበር አቅሙ ብዙም አደለም። ያው ኩቻ ከበለ በስተቀር አይሰበርም ብዙ ጊዜ ያስኳላው ነው፣ ወይ ኳስ ጫዋት ምናምን የሚሰበረውን ነው እና ኳስ በሚጫወትበት ጊዜ ከኳስ ጨዋታ ላይ እግሩ ነው የተሰበረ የሆነ ተማሪ ሚካኤል ብላችሁ ሀደ እንግዲህ ተመልከቱ ከዛስ ደግሞ እታይሄጄ ደግሞ ምን አለ በየዕለቱ ስጋን ተመገበ የሚለው ደግሞ አሁን ስጋ በምን ይገለጻል ስጋ ሰውነት ይጠግናል አይደለም ስለዚህ ሰውነት ማርያም ወይ ደግሞ ሰውነት ግዝፍናን የሚጠግን የሆነ ስጋ ካለ ስጋ እንጀራ ተወልዶ የሚለውን ደግሞ አሁንም እንጀራ ምን ይገለጻል? የሚያጠግ የሆነ እንጀራ እንጀራን አልበላም ስንል፣ ይህን ሁላ ቃል ተካክሉበት ይሄድና መወደስ ይደርስላችኋል ማለት ነው። በዚህ ልክ ነው የሚሰፋ እና ዛም ላይ ያሁን ሳሰፋው ብናል ሁላችሁ መሰላችሁ። ይሄን ያከልኩበት እግዚአብሔር ላይ ከዘሱ ወራቅድርቀት ምህዋር በመልእልቲሃ ግዝፍና ተውኔት ዘይን በለስጋ ይበላ ምግበት ሆሉ በበሶሊያና እለት አኩኝ። ፍቹ ምን ማለት ነው? ምህዋር በመልእልት በመልእልቲሃ ግዝፍና ተውኔት ጨዋታ ግዝፍና አልኩኝ። ከዚህ ላይ መጓዣ የሆነ መዋር ያለው እግር ርቀት፣ እግር ርቀት የተሰበረ የሆነ ዘስቡር ተማሪ እግዚአብሔር። ይሄ አያችሁት ምን ተጠቀመው? ለማስፋት ነው። እዚህ ያለው በምን ምክንያት የተሰበረ የሚለውን ገለጽሁለት ማለት ነው። የሰውየው መሰበር ምክንያት ገለጽሁለት ነው። ዛም ላይ ሲፈልግ ማለት ነው። ምን አልኩኝ በየት የተሰበረ የሚለውን ነው እንጂ የተሰበረ የሚለው ምን ሲያደረግ የሚለው በጨዋታ ነው የሚሰበረ። ስለዚህ ጨዋታ ግዝፍና ከዚህ ላይ እግሩ ርቀትን የተሰበረ የሆነ ተማሪ ሚካኤል፣ መጓዣ የሆነ እግሩ ርቀት ይህን የተሰበረ የሆነ ተማሪ እግዚአብሔር ይህ ተማሪ እግዚአብሔር ይህ ምን አደረገ? ምግብ ተወልዶን በየእለቱ ማርያም ምግብ ተወልዶን ያለ ስጋ አልበላም ይላል። ርቃ ምንም አልተቀየረም። ያከልኩባት ማንን ነው? ጨዋታ ግዝፍና ከዚህ ላይ እርቀት የተሰበረ የሚል ነው። ለሰሙ ከጨዋታ ላይ እግሩ የተሰበረ ማለት ነው። ለወርቁ ደግሞ ምንድነው? ከግዝፍና ላይ እርቀትን የተሰበረ ማለት ግዝፍና ንዞ እርቀትን ግን ያራቀ ማለት ነው። እርቀት የሚለውን መርቀቁን ያራቀ ምን ሆኖ፣ ግዝፍና አሁን በግዝፍና ተገልጦ በስጋ ተገልጾ እርቃቄውን ያራቀ እግዚአብሔር፣ ይሄ በስጋ ከድንግል ማርያም በስጋ የሚወለድ ሆነ ተወልዶን በስጋ የሚገልጽልን ሆነ ከድንግል ማርያም ማለት ነው ብዬ ዛምላኪ ያረኳትኝ ይችን ቃል ደግሞ ወደ ቢበዝ ልስላችሁ። አሁንም ደግሞ የሆነ ስም ያንን መግለጽ ነው፣ በደንብ ለማስፋት አሁን ወይ ደግሞ አሁን እንዳልኳችሁ ጊዜ፣ ምክንያት፣ ቦታ ምናምን መግለጽ መጨመር ነው። ሲጨመር ይሰፋል። አሁን የምንጨመርኩበት ቦታ ላይ የጨመርኩበት የት ላይ ደስበረግ የሚለው ላይ ጨዋታ ግዝፍና፣ ከዚህ ላይ ስለው አሰፋልኝ። ወደ ዩኒቨርስ ውስድላችሁ ደግሞ ምን እላችኋለሁ መሰላቸው እግዚአብሔር ላይክ አብዛ ሄሮይት መንክር ዘስቦረ እግር ርቀት በመልእልቲሃ ግዝፍና ተውን የተኳሄዳ ዳዊት ዘይን በለስጋ ይበላ ተወልዶ ህብስተ በሶሊያና በበሶሊያና እለት አሉ። አሁን ልብ በሉ እንግዲህ ጋ እንዴት ነው እንደሰፋ ማለት ነው። ይህ የሚበዙ ነው። እግዚአብሔር ላይክ አብዛ ሄረዊ መንክር ዘስውረ እግር ቀኖት በመልልቲሃ ግዝፍና በመልልቲሃ ግዝፍና ተውን የተኳሄዳ ዳዊት ዘይን በለስጋ ይበላ ተወልዶ ህብስተ በበሶሊያና እለት አልኩኝ። አሁን ያችን አለቅኩኝ፣ ግን የሆነ የጨመርኩበት ነገር አለኝ እንዲያሰፋልኝ። ከዛ ስፈታው ምን አልኳችሁ መሰላችሁ በመለልቲ አግዝፍና ተውኔተ ኳሄላ ዳዊት ያለው ሁለተኛው ቤት ላይ ጀምርና የዳዊት የኳስ ዳዊት ኳሄላ ኳስ የኳስ ዳዊት ጨዋታ ግዝፍና፣ ቅድም ይኸው ጨዋታ ግዝፍና ከዚህ ላይ ይቸምሪያ ያኸባቸው አይደለ? አሁን ደግሞ መስፋት ሲያስፈልገው ደግሞ የሆነ ዘርፍ ጨመርሁበት። የኳስ ጨዋታ የምን ጨዋታ የሚለው ሲግልጽ ደግሞ የኳስ ጨዋታ። ስለዚህ የኳስ ጨዋታ፣ የኳስ ዳዊት ጨዋታ ግዝፍና ከጨዋታ ግዝፍና ላይ እግሩን የተሰበረ የሆነ አለ። አሁንም ደግሞ እግዚአብሔርን በደንብ መግለጽ ፈለግኩኝ። አብዛ ሄረዊጽ መንክር ሩጫ መንክርን የሚያበዛ የሆንም ተማሪ ሩጫ መንክርን የሚያበዛ የሆንም ያ የኳስ ዳዊት ጨዋታ ግዝፍና ከዚህ ላይ

ይሄንን በደንብ እዩት። በደንብ ደጋግማችሁ ደጋግማችሁ እዩት ያልገባችሁ ስለ ጠይቁኝ። ለዛሬ ይሄን ይመስላል። ሌላ የምትጠይቁኝ ነገር ታላችሁ ችግር የለውም። ሌላው ቅኔውን ወቁት ችግር የለውም። ይወዙም እንት ይሄ ውስጠ ዘ የሚሆን ሰምና ወርቅ የሚሆን ወቁት። ያው ትንሽ ዘጌት ስላል እንደማ አሁን ተሰሩ ስለነበረ ስለሰነበትን ሚዲያችን ቪዲዮ ስለተሩ የሚደርስ አይመስለኝም። እሱን ሸር ለማድረግ ሞክሩ እንተጋገዝና በቃ ሰውና ጋገዝ ነው እኛ የምንፈልገው ሰውና ጋገዝ እኛ በምናውቀው ልክ እና ግዝ የሚለውን ሀሳብ በመያዝ ነው እንጂ ኢንተስረክበን ቀጥታ እውቀት እያ አይደለም የማስተምር ማለት፣ እንደ ኢንተስረክበ አይነት ሊቆኝ አይደለም ወይ ደግሞ እንደሁኝ ሳይሆን እኔ በማውቀው ልክ ብታውቁ በቂ ነው፣ ያው ከበቂ በላይ ነው። በመሰረቱ የሆነ ሰው በሚያውቀው ልክ ያሳውቃችሁ በቂ ነው ከሚል አንጻር ነው እንጂ የአሸራቅን ያስተማርኳችሁ ማለት የሆነ ህጸጽ ይኖረኛል፣ የሆነ ስህተት ምናምን ሊኖረኝ ይችላል። እሱም በግልጽ አውጣችሁ ዜጋ ምናምን በሉኝ፣ እንግባባለን። እኔ ማቆም አሳውቅ ግን ስለምፈልግ ነው። እንደዚህ አይነት ይመስላል ጥያቄ ጠይቁኝ። እኔ ባልችል እንኳን ጠይቀ አስረዳችኋለሁ፣ ችግር የለውም። ሲቀጥል የሚመቻችሁ ተሆነ ላይቭ እንገባ፣ አሳውቁኝ። አለሁ ከዚህ በኋላ። ሲቀጥል አሁን ደግሞ ቪዲዮ ውስጥ ያስታውሳችኋለሁኝ። ግስ እናወርዳለን። ግስ አስፈላጊ ነው ብላችሁኛል። አው ደግሞ አስፈላጊ ነው አገባብም አለ። ብቻ እንመጣለን። እናንተ ላይክ እያረጋችሁ ሸር እያረጋችሁ እንትን በሉ ለሰው ማድረሱ። አሁን በቅርቡ ግስ ጀምራለሁኝ። ግስ ከሀብለን እንጀምራለን እንዴት እንደሚወርድ ስናወርድ። ግን ም ምንድን የሚለው ቃል ለምን ይጠቀማል የሚለውን አሁን ቀደም ለቅቄዋለሁ። አሁን ደግሞ አጭር ቪዲዮ ለቅላችኋለሁ። መጀመሪያ ማጥኛ በዛልክውት ወስፋት ለእግዚአብሔር፣ ወለላቱ ድንግል፣ ወለ መስቀሉ ክቡር።